ሰላም ራሄል ደሳለኝ ይባላለሁ። የከፍተኛ ግብር ከፋዮች ቅርንጫፍ ጽሕፈት ቤት የታክስ ከፋዮችና መረጃ አቅርቦት የስራ ሂደት ነኝ። ዛሬ እንድንነጋገርበት የምፈልገው ጉዳይ ስለ ሞጁላር ስልጠና ነው። እንግዲህ ሞጁላር ስልጠና ለግብር ከፋዮች፣ አጠቃላይ አገሪቷ ላሉ ግብር ከፋዮች እየተሰጠ ያለ የስልጠና ሂደት ነው ማለት ነው። ሞጁል ስልጠና ብለን የምንለው ቤዚክ የታክስ ትምህርት ነው ማለት ነው። ሶስት ክፍል አለው። ክፍል አንድ ብለን ሶስት መጽሐፎች ናቸው ያሉት በሞጁል ስልጠና ላይ ክፍል አንድ፣ ክፍል ሁለት እና ክፍል ሶስት። ክፍል አንድ ዳይሬክት ታክስ ነው። እንግዲህ እነዚህ መጽሐፎች አጠቃላይ ለግብር ከፋዩ ነው የሚሰጠው። ስልጠናውን አምስት ቀን ነው የሚወስደው። እያንዳንዱ ክፍሎች ሰላሳ ሰዓት ነው የሚፈጀው። አንድ ሞጁል ሰልጣኝ ዘጠና ሰዓት መሰልጠን መቻል አለበት ማለት ነው። ስለዚህ ይሄ ክፍል አንድ ነው፣ ዳይሬክት ታክስ ነው ያለው እዚህ ላይ ክፍል ሁለት ደግሞ ኢንዳይሬክት ታክሶች አሉ። ክፍል ሶስት ላይ ደግሞ አስተዳደር ህጉ የምንማርበት ነው ማለት ነው። ስለዚህ እያንዳንዱ 30 30 ሰዓት ወይም ደግሞ በቀን ብንወስደው አምስት ሰዓት ይፈጃል ማለት አምስት ቀን ይፈጃል ማለት ነው። ስለዚህ እያንዳንዱ ይህንን መጽሐፍቶች ተሰጥቶት ስልጠናውን ይወስዳል። በእያንዳንዱ ለምሳሌ ክፍል አንድ ከሰለጠንም በኋላ ፈተና አለ። ፈተና ከወሰድን በኋላ እንግዲህ አማካኙ አምሳ ያመጣ ሰው ወደ ክፍል ሁለት ያልፋል ማለት ነው። ስለዚህ እነዚህ መጽሐፍቶች ለሁሉም ግብር ከፋይ በእጁ ላይ ሊኖሩ የሚገባና እነዚህን መጽሐፎች ይዞ ስልጠናውን ከወሰደ በኋላ ደግሞ ሰርቲፋይድ ይሆናል ማለት ነው። ስለዚህ ግብር ከፋዮቻችን ወደ የቅርንጫፍ ጽህፈት ቤታችሁ ሄዳችሁ ተመዝግባችሁ የምትወስዱበትን የስልጠና እስኬጁል ከወሰዳችሁ በኋላ እነዚህን ከሰለጠናችሁ በኋላ እነዚህ መጽሐፎችን እዛው ታገኛላችሁ፣ ሰርቲፋይድ ትሆናላችሁ ማለት ነው። ስለዚህ ሰርቲፊኬት አለው። ሰርቲፊኬቱ ደግሞ አገር አቀፍና በሚኒስቴር ጽህፈት ቤቱ የሚሰጥ ስለሆነ ለተለያየ የስራ ግብዓት ልትጠቀሙበት ትችላላችሁ ማለት ነው። ስለዚህ አሁን እዚህ ላይ በከፍተኛ ግብር ከፋይ ቅርንጫፍ ጽህፈት ቤት የስልጠና አሰጣጡ በሁለት አይነት ነው ማለት ነው። አንደኛው ቅርንጫፍ ጽህፈት ቤቱ ድረስ መጥተው ግብር ከፋዮች ፍላጎታቸው ከሆነ እዚሁ በእኛ ቅርንጫፍ ጽህፈት ቤት ይሰለጥናሉ። ሁለተኛ ደግሞ በጣም የስራ ጫና ያለባቸው ሰራተኞቻቸው ደግሞ ስራ እየሰሩም እዛው እንዲሰለጥኑ ከፈለጉ ደግሞ ባሉበት ቦታ ሄደን ስልጠና እንሰጣለን ማለት ነው። ስለዚህ እነዚህን ስልጠናዎች እንግዲህ እናያቸዋለን። እዚህ ጋር የምናያቸው በስዕል የተገለጡ መረጃ ያላቸው ዶክሜንቶች ስላሉ እነሱን እናያቸዋለን ማለት ነው። ስለዚህ ወደዛው እንሂድ ማለት ነው። እንግዲህ እዚህ ላይ እንደምናየው ሁለት አይነት ነገር አለ። ይህኛውን የምናየው ለምሳሌ እናት ባንክ በራሱ ባዘጋጀው የስልጠና ቦታ ላይ ስልጠና የሰጠንበት ነው። እዚህ ላይ ደግሞ የምናየው በእኛ አዳራሽ ውስጥ የተሰጡ ስልጠናዎች ናቸው ማለት ነው። ስለዚህ ግብር ከፋዮች በሁለት አይነት ስልጠና ይሰጣቸዋል። አንደኛው ቅርንጫፍ ጽህፈት ቤት ባዘጋጀው የስልጠና አዳራሽ ይሰጣል። ሁለተኛው ደግሞ ግብር ከፋዮቻቸው ሰራተኞቻቸው ባሉበት በራሳቸው አዳራሽ ላይ ስልጠና እንሰጣለን ማለት ነው። እዚ ጋ የምናያቸው እንደዛው ነው። እዚ ጋ ደግሞ ሌላው ክፍሉ ከሚሰራ ዋናው ትልቁ ነገር ለመጪው ትውልድ ላይ ስልጠና ይሰጣል ማለት ነው። እነዚህ የታክስ ክባባት የቋቋሙ ትምህርት ቤቶች ላይ የታክስና ጉምሩክ ስልጠና እየተሰጠ ነው ያለው። በተጨማሪም ደግሞ እንደዚሁ ለዩኒቨርሲቲዎች ለተመራቂ ተማሪዎች ደግሞ ስልጠና እየተሰጠ ነው ማለት ነው። እዚህ ላይ የምናየው እነዚህ ከፍተኛ ግብር ከፋይ ቅርንጫፍ ጽህፈት ቤት ስምንት ትምህርት ቤቶች ላይ እየተደረጉ የታክስና ጉምቦክ ስልጠና አለ። ስልጠና ከተሰጣቸው በኋላ ጥያቄና መልስ ውድድር አለ። እነሱ የተሳተፉበት ነው የምናየው ማለት ነው። እና መጪው ትውልድ ላይም እየተሰራ ነው ታክስ የታክስ ሞራል ከፍ የሚለው ከታች ትምህርት ቤት ሲጀመር ስለሆነ ይህንንም ደግሞ ተቋሙ አምኖ ካሪኩለም ውስጥም እንዲገባ ከትምህርት ሚኒስቴር ጋር በመነጋገር ተደርጓል። እነዛን ልጆች ደግሞ ምንድን ነው እያደረግን ያለ ነው? ስልጠና እንሰጣቸዋለን። የታክስና ጉምሩክ ጥያቄና መልስ ውድድር አለን። ከዛ በኋላም ደግሞ ዩኒቨርሲቲም ሲገቡ እንደዚሁ ስልጠና እየተሰጣቸው በታክስ ላይ ያለን ንቃት ህሊና እንዲዳብር እየተደረገ ነው። ይህን ይመስላል ዛሬ ፕሮግራሜ። አመሰግናለሁ።